ኸድር ለራመዳን ቴምር አመጣልሃለሁ ብሎ ታሰር ይፈታ፣ ኸድር ይፈታ። ሰረቀ እንጂ ገደለ ወይ ሁሱ። በዚህ ጾም ላይ አመጋገባችን እንዴት ቢሆን ነው የምትመክረን? አንድ አራት እንጀራ በአንዲት ብረት ድስት ውስጥ ወጥ ተቆም አድርጋችሁ እሷን ከበላችሁ በቂ ነው። አንዲት ብረት ድስት ሾርባ እሷን ወሰድ አድርጉም። ከዚያ ተራዊ ጠንከር ብላችሁ እንድትቆሙ ይችን ያክል ከበላችሁ ይበቃቸዋል። ከተራዊ በኋላ ደግሞ አንድ ትብረደስት ድስት ፓስታ እንደምን ብላችሁ እሷን ፉት ፍት ብላችሁ ወሰድ አድርጋችሁ ሌሊቱን ሙሉ እስከ ሶር ድረስ ያለምን ምግብ ብታድሩም ታታይልና፣ ሰሩም ላይ ምግብ አታያዙ። ሰሩ ምና እንደሆን አንድ አራት እንጀራ ቀመስ አድርጋችሁ በዛ ጽሙ። አብዛኛው ሰሆዱን ሞልቶ ይውላል። በቃ ብራድ ነው እንደዚህ ሁሱ ትንሽ አላነሰም? ሁሱዬ ትንሽ አላነሰም? ትንሽ ያነሰ አይመስልህም? እኔ ራሱ ዛሬ ሱሪ ላይ ሶስት እንጀራ ሁለት ዳቦ ብቻ ነው የቀመስኩት። ማዘር በጣም እየጎዳችኝ ነው ማለት ነው። በዚህ አይነት ሁኔታ በጣም እየጎዳችኝ ነው። ሁላችንም አስመሳዮች ነን። ሁላችንም ግን ሙስሊም ነው። አባቴ ሙስሊም ነው፣ እናቴ ክርስቲያን ናት። ፍቅር ምንም ነገር አይለይም የሚባል የለ ያው ፍቅር ነው እንትን ያደረጋቸው፣ ሃይማኖት አልለያቸውም። አባቴ እዚያ ሀገር ይኖር ስላልነበረ እኔ ከእናቴ ጋር ነው ያደግኩት፣ እና ብዙ ጊዜ ሃይማኖት ባደግሽበት አይደለ? ስለዚህ እናቴ ኦርቶዶክስ ስለሆነች የኦርቶዶክስ እምነት ተከታይ ነኝ። ያው አባቴም ያው ስለ እስልምናውም ስለማላቅ ወደ ማታቂውን ትልት ትቼ የምገባሽ እንዳልኩሽ ባደግሽበት ነው። ግን ሰው ሳሃር አብዱል ከሪም ሲባል ያው የሙስሊም ስም ስለሆነ አውቶማቲካሊ በቃ ሳሃር ሙስሊም ናት ብሎ ነው የሚለው እና በውርስ ነው ያለሽ። ሃይማኖት እኮ በውርስ ብቻ የሚወሰድ አይደለም። ሃይማኖት መጠናት አለበት። ከአስራ ዘጠኝ ዓመት በኋላ ሃይማኖትሽን በደንብ ማጥናት መቻል አለብሽ። ያ ካልሆነ በስተቀር ትክክለኛ መንገድ ላይ መሆናችንን ማወቅ አንችልም። ኝ አውዝቢላ ፍጣለችም አትኝ ሰይጣን ወላይ ባለጌ ነሽ አለኝ። ይሳቅ ድራማ እየሰራ ውዱ አለ እንዳትነካት። ድራማ እየሰራ ውዱ አለ። በጣም ያስፈራራኝ ነው እኮ። ሻላካ በፈጠረሽ ይሽሻለው አትንኪ፣ አንካም በቃ አትንኪ። ምንድነው እንደዚህ ያደረገ? ዛሬ ቆይ ልንገርህ አከብርሽ ነበር ጽጌ፣ ታውቂያለሽ። አከብርሽ ነበር አውቃለሁ አውቃለሁ። ግን ይልቁ ይላል እኮ ምንድን ነው፣ ምን ፈለግሽ? አንደኛ ያናደረኝ ነው። አሁን ምን እንደተፈጠረ ለቅኔልሽ። ያናደረኝ ነገር ቢኖር አንዱ ማለት ነው፣ ታመመች። እንዴት ሰው ሳይታመም ታመመች ይባላል? እንዴት ታማረቻለሽ? ይሄ ብልግና አይደለ? በጣም ላንቺ ለራስሽ ይደርስብሽ እንዳልልሽ አንቺም እህቴ ነሽ። እሺ ምንድን ነው የፈለግሽው? ንገሪኝ ምን አስሬ እንደ ቀበሌ ማለት ነው ስሜን ይሳቅ ይሳቅ እያልሽ መታወቅ ነው ስሜን። በጣም ስለሆነ ግን ያደረግሽው ነገር ከመጮህም በላይ ይገባሽ ነበር። ግን እኔ ሴት ልጅ ላይ እንደዚህ መሆን አልፈልግም። ልደግኝ ያማታል። እኔ ይስሀቅ ወዱ አሁን ገና ተሰበረ፣ ወድቻለሁ። ወይኔ አሁን ገና ወዱ ተሰበረ። ምን እየተፈጠረ ነው ያለው? ጽጌ አረባክሽ፣ እንደዚህ ነገር ይደብራል። ምንድን ይደብረው? እኔ ይወድጃለሁ። አሰክሱን፣ በእናታችሁ አሰክሱን፣ በዚህ በጾም ምድር አሰክሱን፣ አሰክሱን፣ በቃ አሰክሱን፣ አሰክሱን። ቢገስት ኢነሚ ኦፍ ኢስላም የሚባሉ ፐርሰን እነማን ናቸው? እስኪ አምስተኛ ስንጀምር ሸይጣን ነው፣ አምስተኛ ላይ አለው አምስተኛ ላይ ያለው ሸይጣን ነው። አራት ፍራውን ሶስት ደጃል ሁለት አብርሃማ። አራት አብርሃማን ነው አብርሃን እኔ አላውቅም። በኮመንት ስር ሁላችሁም አንዳችሁም እንዳቀሩ አንዳችሁም እንዳቀሩ ላይክ እያደረጋችሁ በኮመንት ስር ጽፉልኛ ያላችሁ ኦኬ የኢፍጣር ሰዓት እየደረሰ ስለሆነ የምናፈጥርበትን ልንጠብስ መጥቻለሁኝ። ራስን አስጠ ስሜ ሳዲያ ምዘይን እባላለሁ። ባቡል ሄር አፍጥር እኛ ነው የምናዘጋጀው። ያው እንግዲህ አብረን እንጠብሳለን። ችግር የለውም። ሁሉም ነገር እናሳሻለን። የጠበስነው ይህንን ይመስላል። እና ፈጥርም ነው የምትሉት በሳምቡሳ ብቻ አይደለም፣ ሌላ ሌላ ነገር ደግሞ ቅድም ተሰርቷል። የዛ ሰው ሁው ሲይታፈም ቻምረው እንደፈ እንና የሚመስላቸው ውበቱ የሚመጣው ራሱ በደንብ ሲታሰር ነው። እንደዚህ ክፍት ሲሆን የሆነ ጭንቅላትሽን ነው የሚያሳየው።

አንዴ ገብቼ መዲና ገር ሰዎች ለደቂቃ ነው የሚስቁልን። ከዛም በኋላ አንቺ ላይ ትችትን ነው የሚያቀርቡት። በዛን ሰዓት ብቻ ነው ቢስቁ እራሱ የሚስቁት። ተው በቃ፣ እንደዚህ አይነት ነገር አያዋጠንም። እባካችሁ ይሄን መልክት ለሙስሊም እህትና ወንድሞቼ በተለይ በዚህ ጾም ወቅት ለመስገድ ማታ እና ሌሊት መስጊድ ለሚሄዱ አድርሱልኝ። ሰብሰብ ብላችሁ ውጡ። አንድ ሁለቱ ራሱ መሆን በቂ አደለም፣ ብዙ ሁኑ። ሰው ነበረ ብዙ አልመሸም ነበር ለምትሉ አንዳንድ ጊዜ ሰዎች እናንተ መርዳት ከሚችሉት ካቅማቸው በላይ ይሆናል። ትናንት ማታ ያጋጠመኝን ልንገራችሁ። እኔ መኪና ውስጥ ነኝ። አንድ ሙስሊም ወንድሜ ወደ መስጊድ እየሄደ ስልክ እያወራ እየመጣ ይታየኛል እና ሶስት ልጆች ናቸው እኔ ታዩኝ፣ ሶስት ናቸው እና መጥተው አንደኛው አነቀው፣ ሁለቱ ይመቱታል አደሴም ታይም ኪስ ውስጥ ይገባሉ እና ሀንግ እንደሆነ ገብቶኝ ኢሞሽናል ሆኜ በር ከፍቼ ወጥቼ ስጮ አራተኛ ልጅ ኬት መጣ ሳለች ትልቅ ድንጋይ ይዞ መጥቶ ወደ መኪና እንድገባ አስፈራራኝ እና ሰደበኝ። ከዛ እኔም ደንግጬ ሽሽ ብዬ ወደ መኪና ገባው ና መኪና ሪቨርስ እስኪደረግ ሰው እስኪወጣ አንድ ደቂቃም አልሞላም፣ ዊድን ሰከንድስ ገንዘቡንና ስልኩን ወስደው ድንጋይ ላይ ጥለውት ነው የሄዱት ና ጠባካቸው የራሳችሁን የሆነ ቴክኒክ ፍጠሩ ብላችሁ መሄድ ሊሆን ይችላል እና ጥንቃቄ ለሁሉም ነገር በጣም አሪፍ ነው። በዚህ ሰዓት ግን እንደዚህ አይነት የሚሰሩ ሰዎች ግን በጣም ነው የሚገርሙት። የምሬ ነው ምላቸሁ። እንደዚህ አይነት ከመስጊድ የሚወጡ ሰዎችን ጠብቆ ማጥቃት ይሄ ምን እንበሎች ነው ምላቸሁ፣ በጣም የሚከብድ ነገር ነው። ኤንዌስ እናንተ ጥንቃቄ ለማድረግ ሞክሩ። ሴትና ወንዶች ውሃ የተራጩበት ፍቅራቸውን የገለጹበት የጎዳና ላይ ፍጣር እንግዲህ በረመዳን 17 አሁንም ሊደረግ ነው ማለት ነው። የቁርአን ውድድር ብለው የቁርአን ፕሮግራም የዛን ቀን ለማዘጋጀት ቆርጠው ተነስተዋሉ ማለት ነው። የጎዳና ላይ ፍጣር ላይ የሚጠቀሙ ጥቂት ሰዎች አሉ፣ በሚሊዮን የሚያገኙ ማለት ነው። ግን እኛ ደግሞ የወንጀሉ መጫወቻ የሐራም መፈራገጫ እየሆነ ነው ማለት ነው። በአንድ ሰው እንትን ለዚህ የምታወጣው ባለሀብት ወይ ምን አለ ለመቅዶኒያ ብትሰጥልን በዘንድሮ እንኳን ቢሆን ምን ችግር አለው ለመቅዶንያ ወይ ደግሞ ለካሊድ ፋውንዴሽን ብሰጠው የአንበር ሚስኪኖች ይበሉታል እኮ ኢስራፍ ለምን ኢስራፍ ለምን እንሰራለን ኢስራፍ ለምን እንሰራለን በቃ የሆኑ ትላልቅ ኡስታዞች ምናምን አሉ እዛ ጋ ፍለፊት ላይ እነሱ ስላሉ በእነሱ ተጠቅማችሁ ለምንድነው ነው ህዝቡ የምታጠሙት ቢዳአን የምታስፋፉት ለምንድን ነው እስቲ እናስብ ቢዳአን ለምንድን የምናስፋፋው የዛሬ 200 ዓመት የንቢዳ ተይዞ ሌላ ፊርቃ ሌላ ሙስሊሙ ደግሞ ልክ እንደመሊ ሌላ ፍጀት ያመጣል ማለት ነው። ተዉን። በረመዳን በረመዳና አስራ ሰባት እየተሰራ ያለው ካልኩሌሽን በጣም ከባድ ነው። ኢትዮጵያ ላይ በጣም ወላሂ፣ ወላሂ ትውልድ የሚወቅሰንን ስራ ነው የሰራን ያለው። የጎዳና ላይ ይፍጣር ብለን እንደማይቻል ደግሞ ከትላልቅ ውስታዞች ማስረጃ ነሳ አመጥላችኋለሁ እኔ። ለምንድን ነው እንደዚያ አይነት ነገሮች ለምን በረታታው? እስቲ ውስታዙ የሚሉትን ስሙ። አለፉት አመታቶች አዲስ አበባ ላይ ተጀመረ ሌላው ክልሉ ያው አዲስ አበባ የጀመረው ነገር እንደ ሱና ስለሚቆጠር ሱና ነው ብሎ ሁሉም ሀገር የጎዳና ላይ ፍጡር እያለ ጎዳናዎችን እየዘጋ ቀጥሏል። ይህ ክልክል ነው። ዑለማዎቹ ሁላቸውም ያውቃሉ። እርግጠኛ ነኝ ይህንን ማያውቅ ዓሊም ያለ አይመስለኝም። የት ነው ያመጣነው ታዲያ? አላህ እድሜዎትን ያርዝምልን። አላህ እድሜዎትን ያርዝምልን። ሁላችሁም እንግዲህ ሙስሊሞች ይህን ቪዲዮ ሼር፣ ኮፒሊንክ፣ ሪፖስት አርጉ። ይህ ፕሮግራም ላይ እንዳትገኙ ወላሂ ቢድአ ላይ መሰረት ድንጋይ እንደጣላችሁ ነው የሚቆጠረው። አንዲት ሙስሊም አንዲት ሙስሊም ወንድ አንዲት ሙስሊም ሴት እዚህ ቦታ ላይ ከሄደ የቢድአ መሰረት ድንጋይ አብሮ እንደጣለ እንደጣለ ነው የሚቆጠረው። አላህን እንፍራ። ወደ አላህ እንመለስ ወደ አላህ እንመለስ። ቱቡ ኢለላህ ጀሚያን አዩ አልሙዕሚኑን ረመዳን ነው። ረመዳን ትልቅ ወር ነው። ቁራናችንን እንክል። ከተከለከልነው ነገር ላይ ለመከልከልም ሞክር አትለው የነቢ ወዳጅ አይደለህም። አትለይ አደለው የነቢ ወዳጅ አይደለህም ሞይ ለመሳደብ አትሩጡ፣ ኮመንት ላይ ለመሳደብ አትሩጡ። አሁን እናንተ ተው በቃ እንደዚህ ያን ነገር አያዋጣችሁም፣ ተው። ስኩል ፓኒሽመንት ቦይስ በትምህርት ቤት ላይ ወንዶች ቅጣት ሲቀጡ፣ በሕፃነታችን ታስታውሳላችሁ። ሜን ኋይል ገርልስ ሴቶች ደግሞ ሲቀጡ ገና ሳይመቱ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 ድካም፣ ችግር፣ መከራ የመሰላችሁ የኢፌዴሪ መንግስት፣ የአዲስ አበባ አስተዳደር ከፍተኛ ይቅርታ ይጠይቃችሁ። እንግዲህ ብዙ ሰዎች አልቀሱ አሉ። ብዙ ሰዎች ተከፍተዋል። በእርግጠኝነት እኛ ከምንኖረው አካባቢ ራሱ ብንነሳ በጣም ብዙ ሰዎች እያለቀሱ አሉ። ኤኒዌይስ ይሄ ነገር ለጥሩም ለበጎም ይሁን ብቻ ይቅርታ ትጠይቃችኋል። ቆይ ቆይ ቆይ፣ አንዴ አንዴ አንዴ። ቲክቶክን ወደ ላይ ወደ ታች፣ ወደ ላይ ወደ ታች ስታደርግ ነው አይደል? እዚህ ቪዲዮ ላይ ያደረስከው፣ አላህ ይወድሃል፣ እንድታመሰግነው ስለሚፈልግ ነው እዚህ ቪዲዮ ላይ ያደረሰ። እስቲ አንዴ ቆም በልና አልሐምዱሊላሂ ረቢል ዓለሚን በለው። እነዚህ ውበታችን ናቸው። ሌሎቹ ናቸው እንጂ ኒቃብና ዝልባበን ያሰደቡት የምሬ ነው መላቸው። እነዚህ ናቸው የሚያስከብሩላ። ወንድ ልጅ ደግሞ ከአንድ ሴት ጋር እዚህ አንድ ክላስ ውስጥ ከተገኘ ሶስተኛው ሴጣን ነው ሊሆን የሚችለው ተሳስቼ የሆነ ነገር ባለሽስ ቢፈጸምስ ምንም ነገር ቢፈጸምስ፣ አንቺ እንዴት ነው? አትንኪኝ። አሁንም እባክሽ ጽጌ፣ ይህ ሁሉ የምለምንሽ ስለማከብርሽ ነው። በዛ ላይ ደግሞ ክብርሽን መጠበቅ አለብሽ። ሌላ ነገር ቢፈጠርስ? እዚህ ራሴን አመመኝ። ጽጌ በእናትሽ፣ እኔ አከብርሻለሁ። አትንኪኝ፣ እባክሽን፣ አትንኪኝ። በፈጠረሽ ቁጭ በይ። ቁጭ በይና፣ እናወራ በስነ ስርዓት እናወራ። ቁጭ በይ ይስሀቅ። ራስን ተቆጣጠር። ቁጭ በይ ረፊት ጽጌ። ይስሀቅ ምን እየሆንክ ነው? ነው አንደኛ ነገር ማለት ነው በስነ ስርዓቱ ፈልገሽኝ እንኳን ቢሆን ምንድነው እጅሽ ያለው እኔ ላይ ማግኘት ያለው እየመሰለኝ ያለው፣ እጅሽን አዘርጊ እባክሽን። ተሳስቼ በገፈትልሽ ወይ ደግሞ የሆነ ነገር ቢፈጠር እኔ ይጸጸታል። አንዳንዴ ደግሞ ፕራንክ ብለን የምረኝ ነው ምላችሁ ማይሆኑ ቀልዶችን እንቀልዳለን። በተለይ በቤተሰብ ዙሪያ በተለይ በቤተሰብ ዙሪያ ቤተሰብ ላይ ደግሞ እንደዚህ አይነት ፕራንክ ምናምን በጣም ከባድ ነው። እምም ሊኖራቸው ይችላል። ጀስት እንደኛ ደንግጦ ብቻ ላይተው ይችላሉ። ቆይማ ይሄ አሁን ይሄማታል እያልኳችሁ እኔ እንደዚህ አይነት ነገር አስተማሪ ቪዲዮ ብለህ እኔ ይገላለሁ ሁሉንም ገላለሁ።

እና አንዳንድ አጉል ቀሎችን እንደዚህ አይነት ነገሮችን ባንቀለድ ባይ ነኝ። እና ፈጠር ሰዓት ሰው ለማፍጠር ይሯሯጣል። አንድ ወገናችን ደግሞስ ምን ይሰራል? አልሐምዱሊላህ ሙሽራ ናቸው መሰለኝ። ጀስት ጊፍት መስጠት ነው። አቁሙና ጅዛኩም ላሁ ኸይረን፣ ወባረከላሁ ፊኩም፣ አሕሰነላሁ ኢለይኩም። ጊፍቱን ትታችሁ ቁጭ ብላችሁ አዳምጡ። ምክንያቱም ጊፍት ስታደርጉ ስሙ ይረበሻል። ተግባባል። አንዴ ግንባሬ ላይ የሚለጠፈው እኔ የአሞሌ ጨው የመሰለ እኔ ኮከቡን ነው የሚያየው። አንዴ ደግሞ ጆሮ አካባቢ ይመጣ እንትን አለ። እንዳንዴ ደግሞ አዲስ ፂም ነው የምትገጥሙልኝ። ረተቡ ሰውን አረብሽ ማህበረሰቡ እያዳመጠ ይቀጥል ቢላ። አለይኩ ምን ሆናቸዋል? ጀዛኩም ጂዛኩም ላሁ ኸይረን። አው ጠፍቻለሁ። መጥፋቴን አውቄ እኮ ነው ዛሬ ራሱ የመጣሁት ማለት ነው። ጠፍታሃል ይሉኛል። ልክ እንትን እኮ ነው ከእንቅልፍ ቀስቅሶ ወ ቀሰቀስኩ አይደለ እንደሚለው ሰው ማለት ነው። ጠፍታሃል። መጥፋቴን አውቄ ነው የመጣሁት። ከረጅም ጊዜ በኋላ ብዬ የጻፍኩትም ርእሱ ጠፍቼ ነበር ማለት ነው። ስለዚህ አሁን ወንድሞችና አንዳንድ ሰው ለጊፍት ብሎ አይደለም ማለት ነው። እንደዚህ ያስተምሮ ተም ያስተምሮ ጀስት እንደዚህ አይነት ፍቅሮች አሉ። ለዛ እና ተራዊ ለሚቆመው ጀለሰ ይሄ ላክልኝ ከተራዊ በፊት ይሄን እንቅስቃሴ መስራት አለበት። እችኛዋ ደግሞ ምንድን ነው የምጠቅመው? እና አንዳንዶቹ ለተራዊ እንደዚህ ይዘጋጃሉ፣ አንዳንዶቹ ደግሞ የቲክቶክ ፔጅ ላይ ገብቶ ምንድን ነው የሚሰሩት

ጫማው ትቷን አልጋው ላይ ሲወጡ ሰይድና ጅብሪል ተላኩና ጎሽ ጎሽ እኛንም ከዛ አላህ አለወጀን ቢናው የሻሃውን በልተህ ጠጥተህ ትበስ እዛች ዛፍ የሆነ ተራ እንዳያደርስ ይሄንን አለና ጅብሪል ተመለሰ። መርሓባ አለና ድምም ጀለሰ ባልጋው ሸንኮር ቁጥር ኒዕማው ተሓደሰ ባሪያውም ሸከረ እና ሌላው ለተራዊ እንደዚህ ይንደረደራል። ሌላው ደግሞ እንደዚህ የቲክቶክ ፔጁን ከፍቶ ፈታ ይላል። ጀስትኛ ምን እንደሆነ አናውቅም። ፕሊስ፣ ለመስተካከል የሞክር ሁላችን ነው። ሊያን እኮ ነው ረቡለይዛ ይህችን የሰጠን ጊዜ ያዞች ነን። አላህን ፍሩ። በተቀመጣችሁበት ላይ አላህን ፍሩ። በወንድሞቻችሁ በቶቻችሁ ደም እየፈሰሰ ቁጭ ብላችሁ ትመልከጡ? ምን አርጉ። እእኔትንህእ አሰላሙ አሌይኩም ረህመቱላይ አበረካቱ። በመጀመሪያ ደረጃ ሲጅ ማን ነው? ሚዲያ ላይ ትውጣና እንደዚህ ትነፋረቅ ያለው ሲጀመር ሴት ልጅ ሚዲያ ላይ አትወጣም። የእናንተ የአህባሾች የደካማ ደኢፍ ሐዲስ ስለምታነቡ ነው። በሁለተኛ ደረጃ የአሊ መስጂድ ጉዳይ የአሊ መስጂድ አውራድ ልትሉበት፣ ጫት ልትቅሙበት፣ ቡና ልጠጡበት፣ ተሰብስባችሁ መንዙማና ዲቤ ልደልቁበት ካልሆነ በቀር ምንም አይጠቅምም። ምንም ያደረጋችሁት ነገር የለም። ነገር ግን መጅሊሱ ምንድን ነው በዚህን ልክ የሚያንጫጫችሁ? እናንተ መጅሊሱ ያለው ምንድን ነው? የሁለቱንም አካል የአህለል ሱናውል ጀማ አካልና ጫት የሚቀመውን ጀማ በቃ እኩል እኩል ግማሽ ግማሽ አድርጎ ተስማምተን እንኑር ብሎ ለማስማማት ሞክሯል። ሽማግሌዎችን እንትን ብሎ አይ እኛ ጫትና ዲቤ ፍርፍር ካልበላንበት አይሆንም። ካሜራ ለምን ተሰቀለ? ለምን የሆነ ፖሊስ መጣ? ለምን የሆነ ሱሪን ያሳጠረ ለምን መጣ? ምንድን ነው ይህ ሁሉ መነፋረቅ፣ ማፏጨት ምንድን ነው እንዴ? ተዉ እንጂ ተዉ። ነው ወይስ ምርጫ ይደረጋል ስለተባለ መጅሊሱ ላይ አጀንዳ አርጋችሁ ለማውጣት ፈልጋችሁ ነው?

ልጆቹ በእርግጥ በጣም ያሳዝናሉ። ግን እንኳን የእኛ መጫወቻ ይቅርና ሌሎቹ ራሱ ነን ሙስሊም የሆኑ ሰዎች ይህን ነገር እያነሱ በጣም በጣም በጣም ዲቴል የእስላምን ዋሃብያ ብሎ በጣም እየተሳደቡ ነው የሚገኙት። ዋሃብያ እንደዚህ ነው፣ ዋሃብያ ገዳይ ነው፣ ዋሃብያ እንደዚህ ነው፣ እንዲህ ነው እያሉ ነው የሚገኙት። እስኪ ስሙት ይመስለኛል። ቪዲዮን ካደረሱልህ አይተህዋል። ስለዚህ ዋህብያ ቡድን ምን እንዳደረገ አይተሃል። ከሱ በኋላ ትሰማታለህ። ማን ማን ብትለኝ ስማቸውን ጠቅሼ ቤት ቤታቸውን ሁላ አነግርሃለሁ። እዛ ሄደው ፒፕስ ለብሰው ምናምን የእኛ ነው መስጂዱ ምናምን እኛ ካልመራ ምናምን የሚሉት ልጆች ማለት ነው። ከጀሃፈር ነው የሚሄዱት የአሊ መስጂድ ልጆች ሁላ አይደሉም። አሊ መስጅድ ሲጀመር ውሃብያ ትንሽዬ ነው ያለው በቁጥር ሁላ ሶስተኛ። በቃ ይሄ ነገር እየተፈጠረ ያለው በቃ ሰው አንቀበልም አላርል እንዴ ምንድን ነው ግን አርጉ የምትሉት ጀማውን በረመዳን እንኳን እንደዚህ ያህል የምደበድቧቸው በቃ አንፈልግም። አቂዳችንን አንቀይርም አሉ አይደለም ከአሊ መስጂድ ጀርባ ሌላ መድረሳ አላቸው። አብዮች የእኛ ጀማ አንድ ቀን እዛ ሂዱ ረብሸ ያቅ። እናንተ ግን አቂዳችሁ እናውቃለን። በእርግጥ ግደሉ ነው የሚለው አቂዳችሁ። መደብደብ እኮ ቀላል ነገር ነው። እናንተ ጋር ስንታዩ ልክ ልካችሁን ሲነግራችሁ ታይቷል። አቂዳችሁ ግደሉ ነው የሚለው ሰውን በረመዳንም ቢሆን ማለት ነው። ስለዚህ አሁን አትድረሱብን፣ በቃ አትድረሱብን። አሊን ታውልን። አሁንም ቢሆን ፍትህ ለአሊ መስጂድ እንላለን ፍትህ አሊ መስጅድ ላይ በግፍ ለሚታሰሩ ወንድሞቻችን፣ በግፍ ለሚደበደቡ ወንድሞቻችን፣ በግፍ ለሚደበደቡ እናቶቻችን። ይሄ መጅሊስ ከተቀየረ ጀምሮ አሊ መስጅድ ምንም ፍትህ አግኝቶ አያውቅም። አሁንም ቢሆን መንግስት፣ ይሄን ቪዲዮ የመንግስት አካላቶች የሚታዩ ከሆነ ወዲያውኑ እርምጃ ውሰዱ። በአሊ መስጅድ ወይ ሰላማዊ ይሁን ወደ በፊቱ ወደነበረው ኮሚቴ ይመለስ። አይ የምትሉ ከሆነ በቃ መስጅዱ ይዘጋ። መጋዘን ይሁን ወይ መንግስት መሬት ይፈልጋል መች ሳርል ከፈለገ መጋዘን አድርጎ ከፈለገ ችግኝ ማብሊያ ምናምን ነገር ያደርገው እንጂ ለዋህብያ መቼም ቢሆን አይሰጥም መቼም ፍትህ ፍትህ ፍትህ እንፈልጋለን ፍትህ ለአሊ መስጂድ ያው እንግዲህ እዚህ ቪዲዮ ላይ እንደሰማ ነው የውሃብያ ሙስሊሞች በአህባሽ ሙስሊሞች ላይ እያደረሱ ያሉት ግፍ በጣም የሚያሳዝን ግፍ እያደረሱ እንደሆነ እያየን ነው ሁላችንም እንግዲህ እያያቸው ከሆነ እንግዲህ ሙስሊምነን የሚሉ ዋሀብያዎች እንግዲህ ሙስሊምነን በሚሉ ባህባሾች ላይ እንዲህ በጣም መስጂዳቸው ውስጥ እየገቡ እንደዚህ በጾማቸው ወቅት እንዲህ እያደረጓቸው ነው ያለና እንግዲህ ውሃብያ ማለት ምን አይነት ገዳይ ጸረ ሰላም እንደሆነ ነው የምናየው። በነገራችን ላይ ይብን ለራሳቸው ሙስሊም ነን ለሚሉ አካላት እንኳን አያዝኑም ማለት ነው። ምንም አይነት ርኅራኄ የሌላቸው በጣም ሰው በላ አውሬ ናቸው። በተለይ እነዚህ ውሃብያ የሚባሉት በጣም ገዳይ፣ በግድያ የሚታወቁ ሰውን በመግደል ሰውን በማሳደድ ሰውን ሰላም በማሳጣት የሚታወቁ ናቸው። ውሃብያ ሙስሊም እነዚህ ናቸውና አሁን የውሃብያ ሙስሊሞች እየመጣው እስልምና እንድና ይሉናል። እስልምና አንድ አይደለም ው ተበጣጥቀ ተበጣጥቀ እዚህ ደርሳለኝ። የቤትህን ከብት ቀንዱን ከሰበርከው ጎሮ ቤቴ ለምን አይኑን አጠፋው ማለት አትችልም። የመቃወም አቅም ራሱ የለህም። ውሃብያ ገዳይ ነው። ልጁ እንደዚህ አፉ ሞልቶ ሲል ጀስት እሷ መሄድ ለማለት በጣም ለእሷ ሲምፕል ነው። ለምን መረጃ አግኝታለች። እንደዚህ ነው። አሁን የሆን ያለ ነው። ለሌሎች መጫወቻ ነው ለሌሎች ግብአት ነው የምንሆነው ከዚህ ነገር ላይ ፕሊስ ለምናወራው ነገር ቦታ ይኑረን ለምናወራው ነገር እንወቀው ማውራት ማወቅ ብቻ ሳይሆን የሚያወራውንም ቢያቅ አሪፍ ነው ባይነኝ ለዛሬ ያዝንላችሁ ፕሮግራም ይሄንን ይመስላል በቀጣይ ቪዲዮ እስከምንገናኝ አሰላሙ አሌይኩም ወረሐመቱላሂ ወበረካቱ